ባለትዳር ነበርኩኝ። አሁን የለኝ ትዳር። ማለት ፈተሽ ነው የሄድሽው ወይስ ፈታሽ? እሱ አይደለም። ባለትዳር እና የአንድ ልጅ እናት ነበርኩ። ከዛ እዚህ ከመጣሁኝ። አሁን ተፋተው ማለት ነው። ለምን ፈታሽ? አንድ አንድ ጊዜ ነገሮች አለመገጣጠም ቢሆንና ርቀት ይመስለኛል ባልሳሳት። እኔ ሳኡዲ ነኝ እሱ ኢትዮጵያ ነው። እንቻሁን፣ በጣም ቆንጆ በጣም ቆንጆ ልጅ ነሽ። ስንት ዓመት ሆነች ልጃቸው? ልጃችን ወንድ ነው። አሁን ሰባት ዓመቱ እና ወንድ ልጅ ነው። ማን ጋ ነው የሚኖረው? አባቱ ጋ ነው ወይስ አንቺ? ሲኖር የጋራ ነበር የኖሩት፣ አባቱም ጋ ቤታችን። ጎረቤት ለጎረቤት ነው ያገባሁት። ያሳደገኝን ነው ጎረቤት ነን። ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ እየተማርኩ እያለሁ ነው፣ ዘጠነኛ ክፍል እያለሁ ነው ያገባሁት። ከዛ ወላሂ በድሜ ትንሽ ይበልጥሽ ነበር ማለት ነው። ብዙ አይደለም በድሜ የሚበልጠኝ ስምንት ዓመት ነው። ብዙ ይባላል ብዙ ይባላል። ሚስት ብትበልጥ ምን ችግር አለው? አሁን እኮ የኛ ፋሽን እንዳስተዳደጋችን አስተዳደጋችን የወንድ ልጅ ከፍቼ የሚባለው አባባሎች አሉ። አሁን እሱ አግብቷል፣ አላገባም፣ ውሽ አለው አንድ ልጅ በመካከል አለ አብሮ ያደገ በጣም ጥሩ። ስለዚህ ውሽማ እንዳለው ነገሮች እኛ በዚህ አይደለም የተጣላ ነው፣ አለመግባባት ነው። በጣም ነው ማምነው? ታዲያ ለምን ትፋታለች? አለመግባባት፣ ገንዘብ ሲገኝ። አንዳንድ ጊዜ ገንዘብ ምን አለመሰለክ፣ በድህነት ገንዘብ ስታገኝ አይደለም፣ ገንዘብ ሲገኝ ማለት ምንድን ነው ያኔ እኔ ያለው ስደት ነኝ እኔ አሁኑ ላይ በገቢ እኔ እበልጣለሁ። ከሱ? ገብተሃል አሁኑ ላይ አማራ ክልል ላይ ያው እንግዲህ መስራትም አይቻልም። የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም። ሸዋንን አጣዬን ካወቀው እንግዲህ አጣዬ ብዙ ጊዜ ተደጋጋሚ ክሰት የሚከሰትበት ቦታ ነው። የእኛም ማጀቴ ደግሞ እንደዛው አንድ ጋ ነው። አጣዬን ሲፈጠር ማጀቴም አብሮን ነገሮች የሚፈጠሩት እና ያው በነገሮች አለ መግባባት የተሰደድኩትም ህይወትን ኑሮ ለማሸነፍ ነው። ስድስት ዓመት አብረን ኖረናል። ሰባተኛ ዓመታችን ወደፊት ሆኖ ነው ወደዚህ ልጅ የሁለት ዓመት ከሶስት ወር እያለ ነው ስደት የመጣት ከዛ ው ለቤተሰቦች ቀን ቀን ቤተሰቦች ጋ ይውላል። ለሊት ለሊት አባቱ ጋር ነበር ያለ ልጃቸው። ኢኮኖሚ ከበለትሽው እኔ ግራ ገባኝ። አንቺ በኢኮኖሚ ከበለትሽው አንቻ አባረርሽው ታዲያ፣ እሱ ወይ ከአንቺ በልጦ ምናልባት አንቺን አልጠብቅም ምናምን ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለጥሽ አንቺን ለምንድን ነው መፍታት የሚፈልግ? አለመግባባት ገንዘብ አንቺ ልሽ ነበር። በቶሎ ቶሎ አንቺ ከማለቱ በፊት እኔ የተሰደርኩት እራሱን ችሎ ለዓላማ ነው ገብታል። የተሰደርኩት ለአባቴ አይደለም ለትዳሬ ነው። አባቴ ገበሬ ነው። ራሱን በአጸደ ገነት ያኖርልኝ። ራሱን በደንብ የሚያስተዳድር በሕይወት የለም። አባት ሁለት ዓመቱ ካረፈ ግን ራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው ገበሬ ነው። ግን እኔ በገዛ ፍቃዴ ስለነበር ያው ተማሪም ስለነበር በገዛ ፍቃዴ ስለነ ነበር ያገባውት ተወጪ የሚል ኃላፊነት ነበር የተጣለብኝ። እነኛ ነገሮች አብረን ኮነ ብዙ ታገልንና ስድስት ዓመት አብረን ኖርን። ከዛን ነገሮች ሁሉ የምንለውጥ አልሆን ሲል ወደ ሳውዲ መጣ፣ ልጄን ትቼ። ከዛ የልጅነቴ ነው፣ መምህሬ ነው፣ የህይወት መምህሬ ነው። እሱን አለመውደድ አልችልም። በውስጥ መስመር ላኪ ኢየሱስ ስልክ አልታረቅም፣ ግደለሽ እንደዚህ እኛ ከአንቺ በልጠን ወይም ከአንቺ ችግሩን አውቄያለሁ፣ እንደምትወጅ አውቄያለሁ። ከዐይንሽ ሁሉ ትልቁ ደግሞ የሰባት ዓመት ስምንት ዓመት ልጅ አላችሁ፣ ሁለተኛ በልጅ አገባሽ ባለች ስለዚህ ስደት ብዙ ነገር ያደርጋል። እውነት ነው መራራቅ ይኖራል። የኢኮኖሚ ችግር ነው፣ ሁሉንም እያሰድ ነው። ስለዚህ እኔ አሁን የምነግርሽ ሌላ ባል እኳ ብታገቢ ለገንዘብሽ ብሎ ነው የሚያገባሽ። ይሄን ማወቅ አለብሽ። ይሄን ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ። ለምን አንደኛ የልጅነት ሚስቱ ነሽ፣ ሁለተኛ አንድ ልጅ ያላችሁ፣ ሶስተኛ መራራቅ ነው ያመጣው፣ ሶስተኛ ደግሞ የኢኮኖሚ ችግር ነው። አሁን ግን እሱም በርትቶ መስራት አለበት፣ አንቺም በርትተሽ መስራት አለብሽ። ብዙ አመት ደግሞ እዚያ መቆየት የለብሽ በቀጥታ መመለስ አለብሽ፣ የተወሰነ ገንዘብ ይዘሽ እንደገና ትዳራቸውን መቀጠል አለባቸው። እኔ እንደዚህ ነው የምመክረሽ። ሌላውን ጓደኛ አባብሎች ሊሆን ይችላል፣ ቆንጆ ስለሆነ የደወሉ በቃ ተይው። እሱን ያገባሽ ያለ እድሜውም ስምንት ዓመት ሰባት ዓመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል፣ ያን በፍጹም እንዳሰናያቸው። እኔ ግን የምመክረሽ

ልጃችሁን ማሳደግ ሌላ ልጅ ማም እንደገና በኢኮኖሚ መጠናከር ሌላም ስራ ደግሞ ከፈለግ ሌላ ሀገር መቀየር እሱም ደግሞ ወደ አንቺ የሚመጣበት ነገር መፍጠር አለች። ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ እንደገና ቤታችን አንዳርጋቸው የራሳቸው ቢዝነስ አረብ ሀገር ወይ ዱባይ ላይ መክፈት ይችላላል። ስለዚህ እኔ የምመክርሽ ምክር ይሄ ነው። አይ አይሆንም ካልሽ ደግሞ ምንም ማድረግ አልችልም። ምን ይመስልሻል? እቀበላለሁ፣ ምክር እቀበላለሁ። ከምንም በላይ ግን ይህን ለማድረግ ብዙ ታግያለሁ። መውጣ ማለት እንደዚህ ግጭት እንዳይመጣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ፣ ብዙ ሞክር ያለሁ። እኔ ህይወትን ማለት ያው የሚያቆኝ እዚህ ውስጥ ሊኖር ይችላሉ። አሁን እንዳጋጣሚ ዝም ብዬ ልጫወት ገብቼ ላይ ብላይ ሳይ ስነካት ተቀበልከኝ። ለዛ ነው እንጂ እንዲህ ብዙ ታዋቂ አይደለም። ግን ለምንድን ነው ፎሎ ያደረግሽ? አንቺ ድለኛ ነሽ። ፎሎ ያላደረገ ሰው በመጀመሪያ ገብቶ የኛ ሰው ሚዲያውን ፎሎ አያደርግም። ሌላ ምንድን ነው ማስተላለፍ የምትፈልጊው ቁም ነገር? እኔ ማስተላለፍ የምፈልገው ነገር አንደኛ ምን አለ መሰልክ በጣም ተቃቀረህ ከልብህ ትቃቀርና አለመጣጣም ይመጣሉ ይመጣል። ኦሆ ይቅርታ። ጸቡ የጀመረ አሁን አይደለም፣ ግጭት ውስጥ የገባ ነው ዛሬ አይደለም። ከመጀመሪያው ገና እሱ ናይ ነው የሚለው ገና እኔ ዝም በነበርኩበት ጊዜ ናይ ባለው ነገር እንኑር ናይ ነው። እኔ ደግሞ ስንኑር እዛ ያሳለፍኳቸው በጣም ብዙ ጠውረዶች አሉ። ግባል ፍቅር ካለ ገንዘብ ብቻውን ዋጋ ያስከፍላል፣ በጣም ከሚባለው በላይ እኔ ራሴን ከማፈቅራት በላይ ራሴን ከምወደው በላይ እኔ ባለቤቴን በጣም አከብረዋለሁ፣ እወደዋለሁ። የህይወቴ መምህር ነው። ብዙ ጠውረድን እያሳየኝ የኔን አስቸጋሪ ጸባይም ሊኖረኝ ይችላል፣ ጥሩ ጸባይ ችሎኝ የኖረ ባለቤቴ ነው። የልጅነቴ ነው። ህይወትን ከሱ ውጭ አለቃት ነው። እስከዚህም አሁን እስካለሁበት እድሜም ድረስ ከሱ ውጭ ህይወትን አልኖርኩበትም፣ አላውቀውም። እሱም እንደዛው ነው የሚለኝ ነገር ግን አንዳንድ ጊዜ የምትኖረው አንተ እኮ ህይወትክን አሸንፈ ሆነ ደረጃ ላይ ለመድረስ ነው አደለ? እንደሚሞጣ ሁል ጊዜ አለህበት ቦታ ላይ አለህበት እድሜ ላይ ትቀመጣለህ አትቀመጠም። እኔ አሁን ዛሬ እዚ ሀያ ስምንት እድሜ ላይ እንደሆንኩ እንኳ አልኖርም። ነገ አርባ አምሳ ደርሳለሁ። ስለዚህ የሰው ልጅ ህይወትን ሲኖር ስንጋባ ቤት ኪራይ ውስጥ ነበርን፣ ምንም ነገር የለንም ነበረ ግን፣ ቀስ እያልን ሄድን፣ ልጅ ወለድን፣ እያደገ ነው እና ትናንት ነበርንበት ህይወት ላይ መቀመጥ የለብንም። አግዘኝ ማለት ግዴታ መኖር ከሌለብህም ሌላ ቦታ እንድትሄል አድርግ። እዚህ እንዲመጣ ፈለግኩ ሳዲ እንዲመጣ መኖሪያ ላውጣለ ናቱሩ እኔ ህግ ወጥ ነኝ። እኔ የመጣት በባህር ነው። እኔ የመጣት በባህር ነው። በጣም ብዙ ፈተና ነች። ሁለት ወር ተጉዥ ነው የገባሁት ሳዲ ምድር ላይ ታመሜ። ምክንያቱም ማጠበው ልጄ ነው ትቼ የመጣሁት ሁለት ዓመት ከሶስት ወሩ ነበር ልጄ እኔም ገና ሃያዎች ውስጥ እየገባሁ ነበር በዛ ጊዜ። ስለዚህ ያ ልጅ ነው ትቼ የመጣሁት። የልጅ ናፍቆታለን፣ የቤተሰብ ናፍቆታለን፣ ብዙ ነገሩ ጠውረዶች አሉ። ግን እነዛም ሁሉ ችዬ የተሰደድኩት ለአባቴ አደለ ለባለቤቴ ነው። እኔ በአንድ ነገር አምናለሁ። እኔ ከምስቅ፣ እኔ ከማምር በላይ እሱ አምሮ፣ እሱ በቃ የሆነ ደረጃ ደርሶ ማየትን ነበር የምመኘው። በቃ ፍቅር ይሄንን ነው። ከአንተ በኩሎች መስጠት ክነ የሚመለከተው። ግን ያ ልፋት ያልሆናል ና በቃ ነገር እንዳልሆነ ቆጠረ ከሱ በኩል ነገሮችን ሁሉ አዞራቸው አሁንም ስለሱ ክፉ ምንም ነገር ልል አልችልም ግን በባዶ ነው የቀረሁት እኔ አምስት አመት የሰረሁበትን ነገር ሁሉ ሰጥቼዋለሁ ገንዘብኝ ሰጥቼዋለሁ ሁሉ ነገርኝ ሰጥቼዋለሁ ከዛ የልጅ ሰባት አመት ነሀሴ አስር ነበረ እና ለሰባት አመቱ ለልደቱ ደርስ ልሃለሁ ብዬ ቃል ገባሁለት ለልጅ ከዛ እቃ ለቤት ውስጥ የሚያስፈልጉ እቃ ምናምን ካርጎ አደረግኩ ላኩኝና ነሐሴ ላይ ልገባ ፕሮሰስ ጀመርኩ። ከዛ ፕሮሰስ ጀምሬ ልገባ ስነሳ ቤቱን ፊኒሽንግ ጨርሰው ነበር። ቀለም፣ ኮርኒስ ምናምን በጅብሰብ ነው የሰራው በጣም የሚያምር ቤት። ከዛ በኋላ ፊኒሽንግ ጨረሰና አንድ ጥያቄ የጠየኩት በህይወቴ እኔ ጠይቀው አላውቅም ገንዘብ የምትሰራው የት ነው የት ነው የምታመሸው? ምናምን በቃ አላውቅም እኔም ብዬ የጀመርኩት ከሱ ጋር ነው ማምላክ በምታውቀው አሁን ከሱ ውጭ ህይወትን አላቃትም። ወንድንም አላቅም፣ እቅፍንም፣ ቁጣንም፣ መኖርንም የማውቀው እሱን ብቻ ነው። ከስራዎቹ ጀምርኝ። ስለዚህ እሱን የማላምንበት ምንም አይነት መንገድ የለኝ። በጣም ነው የምወደው። እናትና አባቴን እንኳ የእሱን ያክል አላምናቸው። ማለት በጣም ነው የማምነው። ራሴን የማምናትን ያክል ይህ ምንም ደብቄው አላቅም። በቃ አሁንም እንደዚህ ተጣልተን እንኳ እኔ ሞቼ እሱ ይኑር የሚል ስሜት ነው ያለኝ። ገብቶሃል? ፍቅር እራስ ወዳድነት እንድትሆን አያደርግህም። ለዛ ሰው ደስታ መኖርም ብቻ ነው የሚፈልገው እና ባጃጅ የገዘውለት በመጣው በዓመት ከምናምን አካባቢ ነው የመጣውበትን እዳ ሳልከፍ ነው ባጃጅ የገዘውለት። እና በቃ አሁን በባጃጅ እየሰራ ቤቱን ፊኒሽንግ እሰራልሻለሁ አለኝ ማለት ነው ከዛ አንቺ ለእጅሽ የሚይዘውን ይዘሽ ትመጭና ሱቅ ከፍተሽ ትኖር ያልሻለኝ ያልኩት። ከዛ ባጃጅ ያዘው ጦርነትም ስለሆነ ብዙ መስራት አልቻለም መሰለኝ። ግን ከሱ ጋር ባጃጅ ይገዙ ቤታቸውን ማኔጅ እያደረጉ ቤታቸውን እያስተዳደሩ ነው። ገብተሃል። ከዛ አልጠይቀውም? አልጠይቀው ምንሰራ በባጃጅ ምንገብ ያገኘ ምናምን አለለም። ብቻ ከጦርነት መትረፉን ነው የምጠይቀው። እንዴት ናቸው? ዛሬ ደህና ናቸው ወይ ተረፋቸው? ይህም ብቻ ነው ሁሌ የምጠይቀው እና ግን ልገባ ክረምት ላይ ልገባ ስል እቃ ካርጎ አድርጌያለሁ ብያለሁ። የሴቶች እቃ ይሁን የወንድም እቃ ምናምን በቃ ካርጎ አድርጌያለሁ፣ እዛ ስገባ ኢትዮጵያ እንዳይቸግረኝ ብዬ ለሱ የሚገባ ሰው ሳገኝ እንኳ ከዚህ ከሳዑዲ ወደ ኢትዮጵያ የሚገባ ሳገኝ ለሱ ሽቶ እንዳይቀር፣ ሰዓቱ እንዳይቀር፣ ስልክ እንዳይቀር በቃ እሱ አእምሮ እንዳየው ነው የምፈልገው። አሁንም ማምላክ ካለች እሱ ደምቆ ደስታን ይስጠው። እኔ ደግሞ ሁልጊዜ ወደታች ልኑር፣ በቃ እኔ ልኑር ግን ከእሱ ጋር መታረቅ አልፈልግም። እውነት የምነግርህ አባቴን በጣም ነው የምወደው አይደል፣ አባቴ ቢመለስ ከሱ ጋር መታረቅ አልችልም። ይቺ የቆመችውን የሺ አያሀት ዛሬ በመድኃኔዓለም ቸርነት ነው እና የምንጠየቅኩት፣ እስኪ ከቻልክ አልኩት ወይ ሶፋ ወይ ፍሪጅ ወይ አልጋ አንድ ነገር ግዛልኝ። ይችን ነው እንግዲህ ይሄ ነው የጸባችን ትልቁ ዋጋ የሆነው። ልክ ክረምት ላይ ልገባ ቀሙ ሁሉ ታርጉ አድርጌ ጠየቅኩት። እጀ ላይ ባዶ ነኝ። አሁን እቃ ስትልክ ብዙ ብር ይፈጃል። ምንም የላከው እቃ ብዙ ባይሆንም የአራት ወር አምስት ወር ደሞዜ የሚያዘብኝ እቃ። ከዛ በኋላ እኔ እጀ ላይ አሁን ብር የለኝም። ምናይ ነው የምትለው? ስለዚህ እኔ ልመጣ። ቤት አለን፣ አንተ ለጅ የምትሸራብ ባጃጅ አለ፣ መሬት አለ ከዛ ላይ ቀለብ ታመጣለህ። እኔ በቃ የምፈልገው ይሄ ሴት መሆን ሴት መሆን ማለት ወንድ ስለሆንክ ምናልባት አይገባህም። እኔ አሁን ከአሁን በኋላ ይሄን እድሜን መሆን የምፈልገው የቤት መቤት ሴት የሆነች ሴት ባህሏ ልጆቿን ማኔጅ አድርጋ የምትኖር ሴት ለባህሏ ዘውድ መሆን የምችል ሴት ነው መሆን የምፈልገው። እስከዛሬ በጣም ብዙ ውጣ ውረዶችን ስላለብኝ አሁኑ ላይ እንደዛ አይነት ሴት ነበር መሆን የምመኝበት ጊዜ ነበር ይሄ ከዛ ከአሁን በኋላ እራስህን እንድትችል ቤትህን ማኔጅ ማድረግ እንድትችል እፈልጋለሁ። ስለዚህ አግዘኝ። እኔ ደክሞኛል፣ በቃ ሰው የለኝም እና ደክሞኛል። አባቴን በጣም ነበር የምወደው። የሚያቆኝ ሰዎችም ይኖራሉ እዚህ የማጀት ልጆች። አባቴን ከኔ በላይ ወደዋሉ አከብረዋሉ። እና የአባቴ መሞት ቅስሜን ሰብሮት አልፋል። በቃ እንዳልነሳ አድርጉኝ አልፋል የአባቴ ሞት። እና ያለኝ አንተ ነህ አሁን ባሌም ነህ፣ ወንድሜም ነህ፣ ጓደኛም ነህ እና በቃ ተረዳኝ፣ ሰው ያስፈልገኛል ተረዳኝ አልኩት ከዛሱ ያ ፌዝብኝ ያዘ። በቃ እዛ በርገርሽን እየበላሽ እዛ እንደዚህ እየሆነሽ። እኔ ወፍራም ነኝ ከበፊቱ ው ዛሬ ወፍራም ነኝ አልቀንስም። እግዚአብሔር በቸርነቱ ነው የሰራኝ። እና አንዳንድ ጊዜ በጣም ከምንወደ ሰው ማንጠብቀውን ቃላት ስታገኝ ከዱላይ ይበልጥ ይሰብርሃል። ግብተል ዱ ላይ ይሻላል። እንክትክት ታርጉል አልካልግን ቃላት ደግሞ ይበልጥ ይጎዳል። እኔ ራሴን ለመደበቅና ከአባቴ ሐዘን ለመውጣት ስል በጣም እደንስ ነበር፣ እጫወታለሁ፣ ግን አላለቅስም ብዬ ነበር። ምን ሆኜ ነው ይውጣልሽ? በደንብ ማልቀስ እንኳን ብዙም ይቅርብኝ። እና አንዳንድ ጊዜ